ሩታ ሄርሜላ ቤቷን መግባቷን ስታይ ኦፍ ሆናለች ማለት ነውእና አሁን ላይ አዲስ አበባ ድረስ ማለት ነው ፖሊሶች ሄደው እና አብርሽ ላይ ከባድ ከባድ የሆነ ነገር እንደተፈጠረ ሰምቻለሁ። ይህ ማለት ነው ብቻ በጣም ነው የገረመኝ ማለት ነው። ከዚህ በኋላ ሩታ ብትሆን እያንዳንዷን ነገር ማለት ነው፣ እያንዳንዷን ነገር በዝምታ ልታይ እንደማትችል ነው የተረዳሁት እና በጣም ገርሞኛልም። ስጠብቀው የነበረ ነገር ነው። በነገራችን ላይ ትናንትና የአቤልን ፕሮግራም ያዘጋጁት እና አብርሽ ቤት እንደሆነ ሁላችሁም ታውቃላችሁ። ያው ብዙዎቻችሁም ይሄ ነገር ስለገባችሁ ኮመን ሴክሽን ላይ ስትጽፉ ነበረ። ታዲያ ይህንን ነገር የተመለከተችው ሩታ ኦፍ ሆናለች፣ በነገራችን ላይ ማለት ነው። ምክንያቱም አስቡት ይሄን ሁሉ ነገር ፈጥሮ ድጋሚ ማለት ነው ሄርሜላን ይዞ እዛ ቤት ውስጥ ሲገባ ማለት ነው። በነገራችን ላይ ሁላችሁም መዘንጋት የሌለባችሁ ነገር ቢኖር አሁንም ድረስ የዛ ቤት ባለመብት ሩታ ናት። በቃ እነዚህ ልጆች አልተለያዩም፣ ፍቺ አልፈጸሙም ፍርድ ቤት ይሄ ይሄ ነው ምናምን ብሎ አለያይቷቸው ምናልባትም ማለት ነው ይሄ የተጀመረው ነገር የማይሳካው ከሆነ አለያይቷቸው የሆነ የሆነ መስመሮችን እስካላ ያሳዘ ድረስ ሄርሜላ በምንም አይነት አግባብ እዛ ቤት መግባት አትችልም ና ይህንን ነገር የተረዳችው ሩታም እዛ ቤት የህግ አካላቶችን ጭምር እንደላከች እና ነገሩ ወደ ከረረ ደረጃ እንደሄደ እና አብርሽ ደግሞ ከዚህ ነገር ለማምለጥ ማለት ነው በነገራችን ላይ ሄርሜላ ብዙቻችሁ የማታውቁት አንድ ሚስጥር ምንድን ነው? በገንዘብ አቅሟ ፈርጠም ያለች ነች። ማን እንደሆንሽ አላውቅም፣ ብቻ ግን የሆነ ሰዓት ላይ እኔ ቪዲዮ ስሰራ አላሙዲን ናች እንዴ ምናም ብለሽ ነበር። አይተናነስም፣ እውነታው ይሄ ነው። እግዚአብሔርን በጣም በገንዘብ አቅማቸው ቤተሰቦቿም ጭምር ፈርጠም ያሉ ናቸው። እዚህ ቡታጅራ ውስጥ የምታውቁ ታውቃላችሁ፣ እማታውቁ ደግሞ አታውቁም። ፋሚሊዎቿ ጠንከር ያለ ቦስ የሚባል ፋሚሊ ያለ እንደዚህ አይነት ፋሚሊ ነች እና እያንዳንዱ ነገር ላይ ከጀርባ ሰፖርት እንደምትደረግ አትርሱ። ብቻ የህግ አካላቶች ሄደው ነበረ። ብቻ ነገሩን በብዙ አይነት መንገድ ምናምን ለመያዝ ሙከራ ተደርጓል። ብቻ ገር የማይጠበቅ ነገር ነው የተፈጠረው። እኔ የተፈጠረውን ነገር ሳይ ብቻ በጣም ገርሞኛል። ስለዚህ ጉዳይ ሰፋ ያለ ማብራሪያ ሰጣችኋለሁ። ከዛ ውጭ በጣም ብዙ መሰማት ያለባቸውን አዳዲስ መረጃዎች ይያለኝ ቆይታችሁን ብቻ ከኔ ጋር ማድረጋችሁን አትርሱ። ጆሮአችሁን ብቻ ሰታችሁ በደንብ ስሙኝ። እግዚአብሔር ዛሬ በጣም ወሳኝ የሆነ ነገር ነው ለነገራችሁ የመጣሁት። ለማንኛውም ግን ማለት ነው ቅድሚያ ሰላምታ ላስቀድም። እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ? አማን ነው አሸወይና ነው አላችሁልኝ? ዛሬም እንግዲህ በአዲስ መረጃ ወደ እናንተ ተመልሼ መጥቻለሁ። ትላንትና ምሽት፣ የትላንቱ ቪዲዮ ከሰራሁኝ በኋላ ነገ ከባድ መረጃ እንደሚኖረኝ ነግሬያችሁ ነበረ። ስለዚህ ነገር ፍንጭ ስለደረሰኝ ነው በነገራችን ላይ እንደዚህ አዲስ አበባ ላይ ከበድ ያለ ነገር ተፈጥሯል እና እጅሬ ለካ በመዝናናት ሰበብ አዲስ አበባ ቤቱ ላይ ያስገባት ምናምን ነበር የሄደው። ይህንን ሁሉ ነገር ሲያደርግ የነበረው ነገራችን ላይ ማለት ነው ሄርሜላን ቤቱ ለማስገባትና ሁለተኛ ሚስቱ ለማድረግ በሚለውን ያዘው። እንግዲህ ከዚህ በላይ ምን ልንለው እንችላለን? የመሬን ነው የምላችሁ። አያችሁ አይደል እዚህ ጋር የሆኑ የሆኑ ድራማዎችን ፈጠሩ። በቃ ሩታ ለእኔ ይቅርታ ልታደርግልኝ አትችልም። ጉዳዩ እንደዚህ ነው፣ ምናምን ምናምን ብሎ መጨረሻ ላይ ደግሞ እዚህ ባሉት ተወካዮች እዚህ ባሉት ላጲስ ሰሪዎች ስልፍ ትላንትና ብዙዎቻችሁ ገርሟቸዋል። እና እዚህ ባሉት ላጲስ የሚሰሩት የእሱ ሰዎች ሄዶ ደብዳቤ ምናምን በቃ እኔ ከዚህ በላይ መለመን አልችልም፣ ከዚህ በላይ መለማመጥ አልችልም ምናምን የሚል ይዘት ያለውን ደብዳቤ ሰጣት። ከዛ ደግሞ እኔ ምንም አላጠፋውም፣ እሷ ናት ይቅርታ ይሄን የገፋችሁ ምናም ምናም ምናም ብሎ እሱ ከዚህ ነገር ነፃ እንደሆነና ምንም ጥፋት እንደሌለበት የሚያሳይ ነገር ምናምን ማለት ነው። ብቻ እኔ በጣም ማለት ነው ታክቲካችሁ ይገርመኛል። እግዚአብሔርን እውነት እቺ ልጅ አሁን ብቻዋን መሆኗና ይህንን ነገር በግልጽ እንደዚህ እንትን ሰፋ አድርጎ የሚያይላት ሰው ስለሌለ ትናንትና፣ እንዳልኳችሁ ደግሞ እኔ የሩታ ቤተሰቦች በጣም ነው የሚያሳዝኑኝ። እግዚአብሔር በጣም ማለት ነው እናንተ ጠንከር ብላችሁ እንደ እህታችሁ እኮ ናት የፈለገ ነገር ቢሆን የፈለገ ነገር ቢመጣ እህታችሁ ናት። በቃ ከእሷ ጎን ማለት ነው ጠንከር ብላችሁ ስትቆሙ ነው ይሄ ልጅ እንኳን እንደዚህ ደፈር ብሎ የሚያደርጋቸውን ነገር ሊያቆም የሚችለውና ሊፈራ የሚችለው እናንተ ግን እንደዚህ ፊት እየሰጣችሁት፣ እኛ ሄደን አብረሽን እናናገራለን ይሄ ልጅ እኮ አይደለም። እናንተ አናግራችሁት፣ ሩታ አናግረው፣ ቤተሰቦቹ በጣም ብዙ ሞክረው፣ ጓደኞቹ ብዙ ሞክረው፣ መስሚያውን ድፍን ያደረገ ልጅ ነው። ለምን ትንሽ ልጅ ስላፈቀረ እና በየትኛውም አጋጣሚ ሩታን ጥፋተኛና ተጠያቂ አድርጎ ሄርሜላን ወደ ቤቱ ማስገባት ነበር ታርጌቱ። ምን አደረገ? እዚህ ጋር የሆኑ የሆኑ ነገሮችን ፈጠረ። የፍቅር ጥያቄ ሲቀርብለት ራሱን ስተወደቀ ከዛ ሆስፒታል ገባ። በቃ ሆስፒታልም መታ አልጠየቀችኝም። እንዳያችሁት ነው። ከአንድም ሁለት ሶስቴ ተመላለሽ ቤቷ ይቅርታ ልጠይቃት ሞክሬ ያለውኝ። መኪናም ገዝቻለውኝ ወርቅም ገዝቻለውኝ ብዙ ነገሮችን አድርጌያለውኝ ግን ደግሞ ምንም ሊመጣ የሚችል ነገር የለም። ስለዚህ እኔ ታዲያ ምንድን ነው ጥፋቴ ሊላችሁ እኮ ነው ነገ ላይ መጥቶ ማለት ነው። እና እናንተ ደግሞ ይህንን ነገር የተረዳችሁ አይመስለኝም የምሬ ነው። እና የሚሄዱበት መንገድ በጣም የበልጠት ነው። እና እኔ ሄርሜላ እስከ ዛሬ ድረስ አጠገቡ ስግጥ ብላ የቆየችበት ምክንያት ምንድን ነው? በቃ አብረሽ ለእሷ ስሜት እንዳለው በደንብ በጥንቅቅ አድርጋ ታውቃለች፣ በደንብ ማለት ነው እና ይህንን ነገር በደንብ ስለምታውቅ አብረሽ ከሩታ ለመሌት እያንዳንዱ ነገር እንደሚጠቀም ስለምታቅ ይኸው አሁን ላይ እያንዳንዱ ነገር ማለት ነው እቅድ ወቶለት፣ ፕላን ወቶለት እንደዚህ ብንሄድ እንደዚህ ብናደርግ አንተ ተጠያቂ አትሆንም፣ ምናምን ምናምን ብለው አቅደው አልመው ማለት ነው። እኔ ትናንትናም ብያቸዋሉ አስቡት እስኪ፣ የፍቅር ጥያቄ የቀረበለት ልጅ ያ ነገር አስደንግጦት ሆስፒታል የገባ ልጅ ከዛ እስኪ እንዝናና መዝናናት አለብን ምናምን በቃ ሪላክስ ማድረግ አለብ ሲባል፣ ሻንጣውን እስከነ ተሸካሚዎቹ ምናምን ይዘው የሚሄዱበት ሪዝኑ ምንድን ነው? እግዚአብሔር የእሷ የፍቅር ጥያቄ የዚህን ያክል ማለት ነው ራስህን አስቶ የሚያስወደቀና ሆስፒታል የሚያስገባህ አይነት ከሆነ በምንም አይነት ሁኔታ ቢያንስ በዛ ቢባል በሳምንት ውስጥ እች ልጅ መልሰ ልታያት እንኳን አትፈልግም ነበር። በቃ ይሄ ጥያቄ ለአንተ ሰርፕራይዝ ከሆነ የማትገምተውና የማትጠብቀው አይነት ጥያቄ ከሆነ ይህንን ጥያቄ የጠየቀች ልጅ ድጋሚ አላይሽም ምናም ብለኮ ሯንዳና የሆነ የሆነ ነገር ትፈጥር ነበረ። ግን አንተ ከግብረ አበሮች ጋር ሆነ አንድ ላይ ሆነ ምናምን ራሳቸው የፈበረካችት ቴክኒክ ስለሆነች አንድ ላይ አደረጋችት ሩታ ሆስፒታል መታ ባለመጠየቋ እንደ አንድ ሰበብ መዘገባችት። ከዛ ምን አደረጋችሁ? እንዝናና በሚል ሰበብ ተያይዛችሁ አዲስ አበባ የሆነ ሰዓት ልታስገባት ሞክረ። ከዛ የተመልካች አስተያየት ከእሷ ቤተሰቦችም ከአንተ ቤተሰቦችም በጣም ጓገጭ ተባለብህ ምናምን ቅስ አድርገ ምናምን እንደማይፈልግ ሰው ገሸሽ አደረካት። ግን ደግሞ አጋጣሚዎችን እየጠበክ እንደነበር በደንብ ጥንቅቅ አደርገን እናውቃለን እና አሁን ላይ ይህንን አጋጣሚ ተጠቅመን አስገባሃ። ትናንትና አብራችሁ አከበራችሁ። እሷም ከዚህ በኋላ ምናምን ማንም ምንም አይመለከተው ምናምን የሚል አይነት አስተያየት በኢንስታግራም ስቶሪዋ ላይ ሰጠች። በነገራችን ላይ እሷ የምትላቸውን ነገሮች እዚህ ጋር እኔ በቁም ነገር ማቅረብ ስለማልፈልግ እንጂ ትላንትና ከ15 ሰዓት በፊት ሚሚ ይመስለኛል እና በኢንስታግራም ስቶሪዋ ላይ ፖስት ያደረገችው ነገር ነበረ። ያያችሁ፣ አይታችኋል ና ነቆራ ዘል ነገሮችን ማለት ነው። በነገራችን ላይ ጦርነት ውስጥ ያላችሁ ሰዎች ናቸው፣ ግልጽ ነው። እና ስቶሪያችሁ ላይ የሚለቀቁ ነገሮች አንደኛውን ወገን አታክ ለማድረግ እንደሆነ በደንብ ጥንቅቅ አድርገን እናውቃለን እና እንደዚ አይነት ይዘት ያለውን ነገር ስቶሪዋ ላይ ለቀቀች፣ ምናምን ምናምን። ብቻ ግን ይሄ ነገር ያልተመቻት ሩታ ጉዳዩን በሕግ አግባብ መያዝ ነበረባት። ትክክል ናት፣ ሚስት ናት፣ የልጅ እናት ናት። እስካሁን ድረስ በእነዚህ ልጆች መሀል ላይ ምንም የተደረገ ነገር የለም። ያ ቤት የሁለቱም ቤት ነው። እዛ ቤት ደግሞ ያለሷ እውቅና አይደለም ሄርሜላና ሌላ ሴት ይቅርና ጓደኞቹ አቤል እና ብሩክ ራሱ እሷ እስካልፈቀደሽ ድረስ እዛ ቤት መግባት እንደማይችሉ በደንብ ጥንቅቅ አድርገን እናቃለን። እና ይሄ ነገር በጣም አበሳጭቷቸው ነበረ። ትናንትና ቪዲዮ ከተለቀቀ በኋላ በጣም ብዙ ነገሮች ተፈጥሯል። ዛሬ ላይ እንግዲህ ጉዳዩ ወደ ህግ አግባብ ሄዷል። ነገሮች ይፋ እንዳይወጡ እና እንደዚህ ሚዲያ ላይ እንዳይመጡ በጣም ብዙ ጥረቶች የተደረጉ ነበረ። ቢሆንም ግን እኛ በጣም የቅርብ ጆሮ ጠቢ ያለን በነገራችን ላይ እነዚህ ልጆች መሃል ማለት ነው እያንዳንዷ ነገር እንትን ስትል ይደርሰናል፣ እና ሚዲያ ላይ ሲወጣባቸው በነገራችን ላይ አብዛኛውን ነገር ቀሪየር ቀሪየር ምናምን ያደርጓታል። ብቻ ግን ጉዳዩ በህግ አግባብ ተይዟል እና አብርሽም ከፍተኛ ጥረት እያደረጉ ነው፣ ይሄ ነገር ሚዲያ ላይ እንዳይወጣባቸው። ከዚህ በኋላ ግን እኔ በእነሱ ጉዳይ ላይ የሆነ ነገር እስከመጣ ድረስ ሸፋፍኜ ምናምን ማስቀምጠው ነገር እንደሌለ ከሦስት ቀን በፊት በሰሩት ቪዲዮ ላይ በደንብ ተናግሬ ያለሁኝ እና የደረሰኝም መረጃ ትንፈስ ነው ብለው፣ ምክንያቱም እነሱም እየሄዱበት ያለው መንገድ ሆም ብለው ልጅቷን ለመጉዳት እና ልጅቷን የማይሆን ነገር ውስጥ ለመክተት ነው። ልጅ በጥንካሬዋ እዚህ ደረጃ ላይ ቁጭ አለች እንጂ በጣም በጣም ብዙ ነገሮችን ሊያደርጓት ነው ያቀዱት። ብቻ ግን ስለዚህ ነገር በደንብ ሰፋ ያለ ነገር መረጃ በእነሱ በኩል ምናልባት አምልጧቸው ወጣ፣ በደንብ ሰፋ ያለ መረጃ እንደምሰጣችሁ ከወዲሁ ቃል ገባላችሁ፣ እፈልጋለሁ ብቻ ምሽት ላይ የሚለቀቁ ቪዲዮዎችን ደግሞ አይተን እንደተለመደው ሀሳባችንን እንሰጣለን። እወዳችኋለሁ። ይመቻችሁ።